ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁልኝ። መላ ፌዳው ሳቴን ጠብቄ ቦታ ላይ ተገኝቻለሁ። ዛሬም ዘና ፈታ በሚያደርጉ በሚያስተምሩ ቪዲዮዎች ተከስተናል ማለት ነው። የኢትዮጵያ የሰርግ ሁኔታ በጣም ሌላ ታሪክ ውስጥ የገባ ነው። ስለ እሱ የምንመለከተው ነገር ይኖራል። እንዲሁም ደግሞ ቬሮኒካ አዳነ አልተቻለችም። ሰሞኑን ሚዲያው ላይ በጣም ተጽዕኖ እየፈጠረች ነው። ስለ እሱም የምነግራችሁ ነገር ይኖራል። በቀጥታ ወደ ቪዲዮቹ እንለፍ። አሁን ኢንዚስታይም የኢትዮጵያ ህዝብ ያለበትን ሁኔታ ላሳያ

አሁን ያለንበት የኑሮ ሁኔታ ይሄ ነው፣ በቃ ቤተሰቦች እንግዲህ ሁሉም ኢትዮጵያ ኢን ዚስ ታይም ማለትነው ማለት ነው። በቃ ይሄ ነው ጨርቁን ጥሎ አላበደም እንጂ ማለት ነው። ከባድ ነው፣ ከባድ ነው። በስማ ብቻ ይመችሽ፣ ፈታ አድርገሽኝ። መርማሪ የሆነ ከክራሽ ጋር ስትመደብ ሮዝመሪ፣ ስድስት መርማሪ ስድስት ዝግጁ

ከከከመርማሪ ስለዱ ጋር የተመደኩት ቦታ ዝግጁ ነኝ እኔ ትሰማኛለህ ልክ እንደባለፈው ምስጠት ስጋ ላይ የሆነ የሚሽን ፊልም ያደርግ ወይ በዛ በሚያምረው ሸንጧ ልክ እንደ አረብ ሰንጋ ስጋ ወዝ በወዝ ሆነው ክንፈሯ የተሳለ እስኪ መስል ድረስ ጉጭ ጉጭ ባለው ደረቷ ተመሰጠ ተጠርጣሪው አምልጠና እንትን እንግዲህ ልጅ ኧረ እኔ ምንም አልተመሰጥኩም በእኔ በኩል ይሄ ይምጣ እየጠበኩት ነው ቦስ በእጅ ያስገብቻታሉ። አንተ ጀለንጎ ጠርዝጊት፣ ዛሬም አላማ አንስተ በተጠርጣሪ ፋንታ ባልደረባህን አጠመድ። ምንድን ነው ታዲያ ቦስ አላማ ምንድን ነው ፋንካያ ሰውዬ? እንግዲህ ሰሞኑን ያው ሰርግ ከተማችንን እንዳጨናነቀው እና ሚዲያችንንም ሰርግ እንዳጨናነቀው ታውቃላችሁ። እና ደግሞ የሰርግ ቪዲዮዎች በጣም በጣም ብዙ አዝናኝም ናቸው፣ እንዲሁም ደግሞ ያስቀናሉማ ቫይባቸው ምናምን። ዛሬ ግን ለየት ያለ ሰርግ ላሳያችሁ። ገጠር አካባቢ የተካሄደ ሰርግ ነው። እስኪ እዩትና

እንዳያችሁት ነው ሰርገኛ የለም ቤተሰብ የለም። ሙሽሯን ይይዛል፣ ሁለት ሚዜዎቹ ይከተሉታል እቃቸውን ይዘው። ግርግሬ በዛበት ሰርግ የምጠሉ ሰዎች ይመቻችኋል ብዬ አስባለሁ። እንግዲህ ይሄ ደግሞ ለየት ያለ ስለሆነ ትንሽ ዘና ስላደረገኝ አመጣውላችሁ ማለት ነው። ስልክ በላው ብለህ ማለት ነው። የፖሊስ ሚስት ስልክ ስትበላ ተመልከትልኝ ቻ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 ይሞት ሰው ካለ ሼር አርጉለት፣ ይሄን ቪዲዮ። ወይ መቼ አያገባም ወይ ምቺ መቼ አታገባም ብላችሁ የምታስቡት ጓደኛችሁ ካለ ይሄን ቪዲዮ ሼር አርጉለት። ሲንግል ሆኖ የሚሞት ሰው ይበዛል እየተባለ ነው። ምን ታስባላችሁ? ልብ እንደ እንቁላል ብጭ እያለልሽ ነው። ለምንድን ነው የማትረጅኝ? እኔ ሳልረዳ ቀርቻ ይገባኛል ሳይንስ ላይ ያለው እኮ በሬ ሊወጋችን እኔ ነኝ የገባሁልሽ። መስዋዕትነት ይሄ ወንድሜ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ ብዬ ነው እንጂ ሁለት አመት ገብቼ ወጣሁ። ሰው የቱ ነው እና ምን ሊፈጥር ነው ነው አራት

ወልደውት ነው ገንብተውት ነው አለ የሚመቸው ለማንኛውም አንድ ወንድማችን ማይ ላስት ብሪዝ ብሎ ፌስቡክ ፔጁ ላይ ፖስት ካረገ በኋላ እንደሞተ ተሰምቷል። ብቻ በጣም ያሳዝነ ወጣቱ ራሱን ለማጥፋት ለምን የዚህን ያህል እንደጨከነ ባይገባኝም፣ ግን አብዛኛው ወጣት እንደዚህ አይነት ራሱ ላይ ውሳኔ እየወሰነ ነው። ይህም እንግዲህ ከነዛ ወጣቶች አንዱ ነው። በጣም ያሳዝን ነገር ነው። እስኪ ቪዲዮውን ሰምተን እንመለስ። እጅግም ያሳዝናል፣ እጅግም ልብ ይሰብራል። እንግዲህ በፌስቡክ መጠሪያ ስሙ ጋዳ አብዲሳ በሚል ወይም ደግሞ ይህ በምስሉ ላይ የምትመለከቱት ወንድማችን ይህን ቪዲዮ ከመስራት ማለትም ይህ ቪዲዮ ከመስራቴ ከሰባት ሰዓታት በፊት እንግዲህ እንደምትመለከቱት ዛሬ የመጨረሻ ቀኔ ነው በማለት እንግዲህ እንደምትመለከቱት በፌስቡክ ገጹ ላይ ፖስት አድርጎ ነበር። እንግዲህ አሁን ላይ ወንድማችን ራሱ ማጥፋቱ ተሰምቷል። እጅግ የሚያሳዝን ነው። በርካታ አማራጮች እያሉ ወጣቱ በዚህ መልኩ እንግዲህ ተስፋ በመቁረጥ ውስጥ መግባቱ እጅግ የሚያሳዝን ነው። እንግዲህ ለወንድማችን ነፍስ ይማር፣ ለቤተሰብ ደግሞ መጽናናት ይስጠለን። በእውነት በጣም የሚያሳዝን ነው። እንግዲህ እኔ አንድ ነገር ብቻ ልበል። በጣም ይሄ የስነ ልቦና ስራ ላይ የምትሰሩ ሰዎች ማሰልጠኛ ተቋሞቻችሁን አስፋፍታችሁ ሰዎች ከእንዲህ አይነት አስተሳሰብ እንዲወጡ ማድረግ መቻል አለባችሁ ብዬ ነው ማስበው። የዜግነት ግዴታችሁ ነው። ምክንያቱም ወጣቱ ራሱ ላይ በጣም ከባባድ ውሳኔ እየወሰንን ያለው ከዚህ በፊት ታውቃላችሁ እንግዲህ ዓመቱ ከዓመት በፊት ነው። አዎ ብንሄድ ይሻላል ብለ አንዱ አለጠፋ እንደ ትሬንድ ተደርጎ ሚዲያውን አጥለቅልቆ በጣም ብዙ ሰዎች ራሳቸውን እሷን ተከትለውም እንዳጠፉ ተሰምቶ ነበረ። እንዲህ አይነት ነገሮችን ደግሞ መቋቋም የምንችለው በአንድ ነገር ብቻ በማድረግ ነው። ወጣቱ በመንፈሳዊ ህይወቱ ጠንክሮ እንዲኖርና የስነ ልቦና አቅሙን ወይም ደግሞ ይሄ ችግሮችን የሚያሳልፍበትን ቻሌንጆችን የሚያሳልፍበትን እውቀት እያሰፋ ከሄደ ራሱ ላይ እንዲህ አይነት የከፋ ውሳኔ አይወስንም። በዲፕሬሽን ውስጥ ያሉ ወንድም እህቶች ካሉ ማጽናናት አለብን፣ አይዟችሁ ማለት አለብን አለዚያ ግን እንደ ቀልድ እናጣቸዋለን። እና ይሄ እንግዲህ እንደምታዩት እጅግ በጣም ወጣት ሞተ ሲባል ያውም እራሱን አጥፍቶ እንደሆነ ሲሰማ በጣም ያሳዝናል። ለማንኛውም ግን በዚህ ሳብር ዲፕሬሽን ውስጥ ያላችሁ እባካችሁ አጥብቃችሁ ጸልዩ፣ የሴጣን መሳሪያ እንዳትሆኑ። በመንፈሳዊ ሕይወታችን ከበረታን ከእንዲህ አይነት ነገሮች ራሳችንን ልንጠብቅ እንችላለን። ባይኔ ወደ ቀጣይ ቪዲዮ እንለፍ

ምን ሆነሽ ነው ስልክ የማታነሽው? መሬት ላይ ዝቅ አትበያ፣ የላቀምን ስታደርጊ ሁኔላ። የእኛ ሀገር ነብሰ ጡሮች እንግዲህ እንዲህ ናቸው አባቴ። የውጭ ሀገሩን ደግሞ ላሳያችሁ። ውጭ ሀገር እንዴት ነው እርግዝና የሚለውን አንድ የተመልከቱልኝ። የእኛ ሀገሮቹ ው የወደቀ እቃ እንዳታነሽ አልካት በቃ፣ አልታነሳ ተመልከት። የውጮችን እንግዲህ የኛ እኛ ሀገር እርግዝና ይለያል። አርግዛችሁ የምታውቁ ሴቶች እስኪ ንገሩ። እኛ ሀገር ከባድ ነው በጣም። የምታውቁ ሰዎች ካላችሁ ባካችሁ ጻፍ ጻፍ አድርጉልኝ። እኔ አይገባኝም፣ የኛና የእነሱ ዲፈረንስ ማለት ነው።

የፈለገ ኃያል ብትሆን ጎበዝ ብትሆን ጠንካራ ብትሆን መጨረሻ ላሳይ ና ና ና ና። ይኸው፣ ይኸው የምትጨነቀው የምትፈራው፣ የምትደበረው ሰው የምታሳተው ሀገር የምታበጣበጠው መጨረሻ ላሳይ ና፣ ካላየ ይኸው እዚህ ውስጥ ነው የምትገባው፣ እዚህ ውስጥ ነው የምትቀበረው። ሌላ የትም አትሄድም። ሀገር ምሩ ከተማው ተዘግቶ እንኳ ብትቀበር መጨረሻ ላሳይ ይኸው። ወንድም መጨረሻህን አስበው። ለዚህ ነው መጨረሻ የሌለው እግዚአብሔር ጋር መጣበቅ የሚያስፈልገው፣ ዝቅ ብሎ በትህትና መኖር የሚያስፈልገው ለዚህ ነው። ዓለምን መናቅ የሚያስፈልገው ለዚህ ነው። ለምን ቢባል የሆነ ጊዜ እዚህ ምድር ላይ ያሉ ሰዎች መጨረሻቸው ምንድን ነው? አፈር ነው፣ አፈር ነው። ወንድም፣ እግዚአብሔርን ሳታቅ ሕይወትህ ካለቀ የእውነትም አልቀሃል። ወደሱ ቅረብ። ቴንኪዩ። ማን ምን ምን

እሺ ከመቼ ጀምሮ አሰባድ ነው? ምን ያህል አሰባድ ነገር ምን አለች? በውሃ ብራንዶች ስሜትን መግለጽ ይልሃል። ይሄ ነው በቃ። ዋው ይመችሽ ማን ምንም ነገር ይፈጠረብህ አርፈ አላማ አላሳቅ። የተማርኩት ነገር እሱ ነው በቃ የሰው ልጅ ምንም ብታረገ ያወርብሃል። የሆነ ስራ ሰርተሽ ታወቅሽ ወይ የሆነ ስራ ሰርተሽ ሀብታሞሽ ስትዘንጂ፣ ትንሽ ያገኘ ደረቱ መንፋት ጀመረኛ ላይ ትባያለሽ። ቡርክክ ብለሽ ስትሄጂ እየሰራ እንኳን የማይለብስ ትባያለሽ መኪና እየነዳሽ

የሚገርም ነው። ባይዘው በነገራችሁ ላይ የሰው ልጅ ምንም ብታደርጉ ማውራቱ አይቀርም። ስለዚህ ገግመ ሀብታም መሆን ነው ያለብህ ገግመ ህይወትህን መቀየር ነው ያለብህ እንጂ ከሌ እንዲያለኝ የበሎ የበሉ የራስ ቤተሰቦች እንኳን የሚሉት ነገር አያጡ አይደለም ባዳ ወይም ደግሞ የሩቅ ሰው ይቀርና ነው ስለዚህ አባቢ ወጥረህ ስራህን ስራ ሰዎች ማውራታቸው አይቀርም አንተ መስራት እንዳታቆ ወይ ቁማር ወይ

ዘጉማር መጣ ከባክ ጊዜ ችጉት መቶ ከነጀለሲ የቀረም ካለ ቦሊኒ ነፍሴቦሊኒ ነፍሴ ቬሮኒካ አልተቻለችም። በዚህ ዘፈን ትሬንድ በጣም ሚገርም ዘፈናቸው። እንደውም በደንብ ፕሮሞት ያደረገችው ቬሮኒካ ነች። ብቻ ይመቻት። የአራዳ ልጅ ናት። በዛ ላይ በቃ ስብህ ነዋ ምናምን ይመቸኛል። እናንተ ሁላችሁም እንደምትወዱ

ዋን ሻት እሳቴ እሳቴ አንቺ አሁን አገር ወክለሽ ወደ ጀርመን ሄደሽ ድራፍት ውድድር መወዳደርሽ አይቀርም። በዚህ ሁኔታሽ ጎበዝ ጎበዝ ጥሩ ጥሩ ነገርህን ይዛል መጥፊያን ይዛል በርታልኝ። አንድ ድራፍት እንዲህ ዋንሻት ካደረገማ ይሄ ልጅ ነገ ከነገ ወዲያ ጋኔ መዋጣቅሙ ሰፋ እያለ ነው የሚመጣው። በጁስ ውስጥ ብትሞክር ምን አለበት? ጁስ ቢሆን ኮመንት የምታደርጉ ሰዎችስ ነገ ከነገ ወዲያ መርዝ ሞክር ቢሉ መርዝ ልጠጣ ነው? ምንድን ነው ሐሳቡ? ኢትዮጵያን ወክለ ነገ ከነገ ወዲያ በድራፍት ሻት ትወዳደራለህ ነው ወይስ ዓለም አቀፍ ሰካራም ትሆናለህ ነው? መስራቱን እንደው አትስሩ እንኳን ባይባል እዚህ እየመጣችሁ እየሰራችሁ ነው ብታደርጉ እንኳን ደብ አትቀበሉበት እንጂ ምንድነው? በዚህ እንኳን ምን አይነት እውቅና ነው የሚገኘው? ባይሆን ቀለል ቀለል ባለ ነገር ብትሞክር መልካም ነው። በኋላ ላይ እንደ ግጥም ስታደርግ ቶንሲልን ትታመምና ትርፉ ጉዳት ነው። ለቤተሰብ ጠንቅ ነው የምትሆነ ሰው እንደሆነ አይዞ በልቹ ካለ በኋላ ባብት ምድፍት ስትል ህድ ሰካ አራም ነው የሚል ማንም ሰው ዞር ብላ ያይም። ወንድሜ እንዲ ነጋ ጠንገጥ በል እንጂ ስትታያ አሪፍ ያራዳ ልጅ ነሽ። በቃ ጊዜው ተፍ ተፍ ነው ወደ ወርግ ግድ የለሽም። ታስታውቂያለሽ፣ ምክር ትሰሚያለሽ እንዳይ ወደ ስራ ነው። ምክንያቱም እንዳያነ ምንም አሁን ይሄን፣ እሺ፣ በዚህ ዋንሻት ሻት ጃምቦ ጨለትን ምንም እኮ ላይክ የምናገኘው ጥቅም ምንድን ነው? እዛ ጋር የሚከፈለን ገንዘብ አለ ወይስ ቪው? የቲክቶክ ቪው ራሱ ምንም ጥቅም የለውም ላይቭ ጌም ካልሆነ በስተቀር። እና ነቃ ደንገጥ በለ የተባለው ትክክል ነው። ነቃ ደንገጥ ብለ ወጥረ ስራ ንስራ አቢቢ። በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ከነጮች? ከየተኛ ሀገር? ኬንያ ኬንያ ከኬንያ ጋር ኢትዮጵያ የተዋጋችው ማን ነው ያሸነፈው ኢትዮጵያ ኢትዮጵያ እሺ ከማን ጋር ነበር የተዋጋችው? አንድ ነገር ዝም ብለሽ ከኬንያ ጋር ከኬንያ ጋር ማን ነው አሸነፈው ኢትዮጵያ ኢትዮጵያ በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ከግብጽ ጋር ከግብጽ ጋር ማን ነው አሸነፈው ግብጽ በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ከአማራ ጋር ነው የተዋጋችው። በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ወላይታ። ከሁለት ጋር ነው የተዋጋችው። ኢትዮጵያ አድዋ ላይ ማን አሸነፈ? Rosana? ኢትዮጵያ ውስጥ ነው ግን የጥያቄ ተጠየቀው ማለት ነው። ወዴት የሄድን ነው? ትልቁ ታሪካችን እኮ አድዋ እኮ ነው። ትልቁ ታሪካችን ዓለም ላይ ደረታችንን ነፍተን እንድንሄድ አይደለም? ለእኛ ለጥቁሮች ሁሉ ኩራት የሆነው ድል አድዋ ነው እንግዲህ አድዋን ካላወቅን ብስማ አይዶንት ቲንክ ሶ ብቻ እንዴት እንደሆነ እኔ አሁን ይህንን ቀልድ ብዬ አልስቅም በእርግጥ ግን ገርሞኝ ነው በቃ ኢትዮጵያውያን ሆነን ወጣቶች ሆነን ያውም ሀያዎቹ አካባቢ ሰላሳዎቹ አካባቢ ያለን ሰዎች ሆነ ስለ አድዋ ምንም አይነት ቲንኪንግ ከሌለን በጣም ከባድ ነው ድመት የዱር እንስሳ ነው የቤት እንስሳ ነው ድመት ድመት አዋ አንተስ የዱር ነው የቤት? አንተ የዱር እንሰሳ ነው የቤት? እንዴት የቤት እንሰሳ ነው የዱር እንሰሳ? አንተ ቤት ስለምታደር ብቻ እንዴት የቤት እንሰሳ እንዴት ቤት ስላደርክ ብቻ ቤት እንስሳት ሆናለህ እንዴ? አዋ፣ ቤት ያድራለህ፣ ቤት ይበላለህ፣ ቤት ትበላለህ፣ ቤት ታድራ፣ ቤት ትጸዳለህ። ስለዚህ ቤት እንስሳት። ምስኪን ነው ደግሞ በኢየሱስ አለማወቅ፣ እንዴት አባቱ ደስ ይላል። ለማንኛውም ግን ዛሬ ሰበሰብኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ወዳችኋለሁ።